ስራ እንዴት ነው ልጆች? ሲል ጠየቀን። ጥሩ ነው፣ ማይክ መለሰ። እኔም በመስማማት መለስኩ። ትምህርት አገኛችሁ? ከሰራው ጠየቀን። የተመካከርን ይመስል ሁለታችንም እኩል ጭንቅላታችንን በመነቅነቅ ስምምነታችንን ገለጽን። ከህይወት ታላላቅ ማነቆች አንዱን ማስወገድ ደና አሁን እየተረዳችሁኝ እንደሆነ ይሰማኛል። ዋናውንና በህይወታችሁ ትልቁ ትምህርት ላይ ትኩረት አድርጋችኋል። በዚህም ከተማራችሁበት ደስታ ነጻነትና ደህንነት ትቀዳጃላችሁ። ካልሆነ ደግሞ ልክ እንደነዚያ ኳስ እንደሚጫወቱ ልጆች ወይ እንደ ወይዘሮ ማርቲን ትሆናላችሁ። እነዚህ ሰዎች በጥቂት ክፍያም ቢሆን ጠንክረው ይሰራሉ። ለሥራቸው ደህንነት ያስባሉ። በዓመት ለሶስት ሳምንት ሽርሽር ይወጣሉ። ከዚያ ከ45 ዓመት የሥራ አገልግሎት ዘመን በኋላ ጡረታ ይወጣሉ። ይህ ሂደት የሚያስደስታችሁ ከሆነ በሰዓት 25 ሳንቲም ልከፍላችሁ እችላለሁ። አለና ንግግሩን ገታ። እነዚህ ጠንካራ ሰዎች ሆነው ሳለ አንተ ግን እያሾፍክባቸው ነው አልኩት። ፈገግ አለ ሀብታሙ አባቴ። ወይዘሮ ማርቲን ለእኔ እንደ እናት ናት። በእርሷ ላይ የሚጨከን አንጀት የለኝም። ይህን እንደ ምሳሌ ያነሳሁት እናንተም ማስተማር ስላለብኝ ነው። ትምህርቱን ሰፋና ገላጭ አድርጌ ላሳያችሁ፣ ግንዛቤያችሁም ይሰፋል ብዬ አምናለሁ። ብዙዎች የሚገነዘቡትም ይህንን ነው። ራዕያቸው ጠባብ በመሆኑ የተከበቡበትን ወጥመድ አይረዱትም፣ አያዩትም። እኔና ማይክ ስናዳምጥ ቆየን። ንግግሩን በሚገባ የተረዳ ነው ባይሆንም በንግግሩ ውስጥ ጭካኔዎች ያሉ ይመስላል። ይሁን እንጂ ሊያስተምረንና ሊያሳውቀን የፈለገው ነገር እንዳለ መረዳት ችለናል። ፈገግ አለና ሀያ አምስት ሳንቲም በሰዓት ጥሩ ነው፣ ልባችሁን ደስ አያሰኝም? ሲል ጠየቀን። በመቃወም ጭንቅላቴን ወዘወዝኩና አይ አልኩት፣ በውስጤ የሚሰማኝ ነገር እንዳይታወቅብኝ እየጣርኩ። አዎ ሀያ አምስት ሳንቲም ለእኔ የተሻለ ክፍያ ነው። እሺ በሰዓት አንድ ዶላር ልክፈላችሁ በማለት ቀጥሎ ተናገረ። የልቤ ምት ጨመረ። በሚከፍለኝ ዶላር ምን እንደማደርግበት ከወዲሁ ማሰብ ጀመርኩኝ። የሰማሁትን ለማመን ቢከብደኝም ምንም መተንፈስ አልፈለግኩም። እሺ በሰዓት ሁለት ዶላር ላድርግላችሁ ሲል ትንሿ ጭንቅላቴ ለመፈንዳት ተቃረበች። በወቅቱ ማለትም በ1956 ዓ ም በሰዓት ሁለት ዶላር ሊከፈለኝ ከቻለ ሀብታሙ ሕፃን እንደመሆን ጥርጥር የለውም ይህን ያህልም ይከፍለኛል ብዬ አላስብኩም እሺ ብዬ ለመስማማትም ፈለግኩ ብስክሌተኛና ቤዝቦል ተጫዋች ጓደኞቼን በመጋበዝ ተወዳጅነትን ማግኘት ፈለግኩ ከሁሉም በላይ ጂሚና ሌሎች ሀብታም ጓደኞቼ ድሃ ብለው መጥራታቸውን ሊያቆሙ ነው። ሆኖም አሁንም ዝምታውን ነው የመረጥኩት። እርግጥ ነው ሁለት ዶላር ክፍያ የምፈልገው አይነት ነው ግን መናገርን አልመረጥኩም። አእምሮዬም ተጨንቋል። አይስክሬሙ ቀልጦ ወደ ጣቶቼ ሲደርስ ይሰማኛል። ሀብታሙ አባቴ ሁለታችንንም በትኩረት እየተመለከተን ነው። አይኖቹን ከፍቶ እየገመገመንና ስሜታችንን እያጠና እንደሆነ ተረድተናል። ከሁሉም በላይ በውስጣችን የተደረገልንን ጭማሪ የመቀበል ከፊል ዝንባሌ እንዳለ ተረድቷል። በሌላ በኩል በሁሉም የሰው ልጅ ተፈጥሮ ውስጥ ደካማ ጎን እንዳለውና ለከፊል የፍላጎት መገለጫ ነፍሱ ራሱን የማያስገዛ መሆኑን ከኛ ውስጥ እንዳለ አውቋል። እዚህ ጋር ዋና መመለስ ያለበት ጥያቄ ግን የትኛው ጎን ነው እንደ ጥንካሬ ሊወሰድ የሚገባው የሚለው ነው። በሕይወቱ ውስጥ የበርካታ ሰዎችን ነፍሳዊ ዝንባሌዎችን ሲፈትሽ እንደቆየ እሙን ነው። በተለይ የሰዎችን ውስጣዊ ዝንባሌ ለመረዳት ሲል ሰራተኞችን በመቅጠር ቃለ መጠይቅ ሲያደርግላቸው ነፍሳቸውን ፍርጥርጥ አድርጎ ሲፈትሽ ቆይቷል። ቀጠል አደረገና